ቤተሰብ አሰላም አሌይኩም አለይኩም ወረመቱላ ወበረካቱ። ዲስክ ኢትዮፕ ተከታታይ እንዴት ናችሁ? ሰላም ናቸው ከኔ ጋ አልሐምዱላ ረብል አለሚን። ዛሬ ደግሞ በአዲስ ቪዲዮ ብቅ ብያለው። እንሻላ ዛሬ ደግሞ እስኪ ታስታውስ እንደው የሆነ አንዳንዴ ቪዲዮ ስሰራ ድሃ ወንድ እንዳታገቡ ብዬ አንዳንድ ቪዲዮዎች ሰራ ነበር። እና ተዛ ብዙዎቻችሁ አንዳንዴ የሰጣችሁ አስተያየት አለ። ግማሹ አው ድሃ ወንድ እንዲሁም አንዷ በጣም የተጎዳች አው ድሃ ወንድ፣ አዝነሽ እንኳ በቃ ጓደኛ፣ ባሌ፣ ቤተሰብ፣ ህይወት ያጋር ብለሽ ራሱ የሆነ ነገር ብታረጊለት ራሱ እንደ ራሱ አድርጎ አይዘውም፣ እንዲሁም ያከስረዋል። በዛ ላይ ደግሞ ነገሩ ሲስተካከል በገዛ ገንዘብሽ ጥሎሽ ይሸሻል የሚል አንድ። ሁለተኛ ደግሞ አንዷ እንዲሁም እያለቀሰች ነበር የተናገረች ወላሄ ድሃ ወንድ ከነ ድህነቱ ራሱ የባሰ ድሃ አላህ ያድርገው ብላ ብቻ። የምር እኔ ከሱ ምንም ነገር አልፈለግም ነበር፣ ግን ልጅን በቃ ልጅን እንዴት ነሽ እንዲልላት ነበር መፈልግ። ታማ እንኳ ልጅን እስኪ ዛይጠይቃት ብዬ ስለው አላህ ያሽራት ብቻ ብሎ ነበር የጻፈልኝ እና በቃ ላለ ገንዘብ የሌለ ወንድ አስፈላጊ እንዳልሆነና የምሬን ብላችሁ ከእንደነዚህ አይነት ሰዎች ጋር መቆራኘት ምን ያክል ዋጋ እንደሚያስከፍል ነው የገለጹ። በዛውም ደግሞ አንዳንድ ሰዎች በቃ የአንቺ መስፈርትሽ በጣም ከባድ ነው እና መኪና ያለው አውሮፕላን ያለውና ብቻ ነበር ብቻ። ሁሉም የራስን የሆነ አመለካከት እና አስተያየት ሰጥቶ ነበር እና ምንላችሁ ፈልጌ ነው በነገራችን ላይ ማለት ነው ምን ምሬን እምላችሁ በአሁኑ ዘመን በተለይ በቃ ገንዘባችሁን እኔ ያዙ ነው እንጂ በገንዘብ የሌለው ሰው ወይም ደግሞ በኢኮኖሚ ዝቅተኛ የሚኖርን ሰው አታግቡ አላልኩም። የስራ ሰው የሆነ በነገራችን ላይ ከሰራችሁ እኮ ትቀይራላችሁ። ማንም ሰው ከሰራ ይቀይራል። ወላሂ ምሬን እምላችሁ እና ግን ሰነፎችን ስኬት አይቀርባቸውም የሚል አንድ የህይወት ግብህን ቅረጽ የሚል መጽሐፍ እያ ሲኖሩ መጽሐፍ እኔ በጣም ነበር ማነበውና አሁን በእጄ ላይ ስለሌለ ነው። እና ምንላችሁ ፈልጌ ነው ማንኛውም ሰው ከሰራ ገንዘብ ያገኛልና፣ እስኪ በዚህ አጋጣሚ በተለይ ሴቶች፣ እኛ ሴቶች ድሀ ወንድ አያገቡም። ገንዘብ የሌለው ወንድ እንደውም መስፈርታቸው በሽምግልና እንኳ ገንዘብ ያለው ወንድ ነው የሚፈልጉ። እና ምን ትላለህ ተብሎ ሳዳት ክባል እንግዲህ፣ ፈትዋል ተጠይቋል። የሰጠውን ፈትዋ አብረን እንመልከት፣ አብረን እንይ እና ኢንሻአላህ በቀጣይ እንመጣለን። ባረከላሁ ፊኩም። በነገራችን ላይ ወንዶች ነቃ በሉ፣ ለስራ ቸኩሉ። ሴቶች ደግሞ ልክ ነው፣ ገንዘብ የሌለው ሰው አታግቡ። ምር ነው የምላችሁ። ምን ፍቅር ብቻ እኮ ገንዘብ አይሆንም። ሞሀባ በእርግጥ ገንዘብ ያመጣል ማለት፣ እሱ አንድን ሴት የሚወዳትና የሚያፈቅራት ከሆነ ከሰው እኩል ያረጋታል። ወላሂ ይሰራል። በቃ ጠዋት ተነስቶ ሱቢን ሰግዶ ወደ ስራ ይሄዳል። ምሬን የምላችሁ ብቻ በቃ ትክክለኛ ስራ የሚወድ ሰው የስራሳ ሰላት ይሰግዳል። ሚስቱን ይንከባከበዋል። ቤተሰቦቹን ያከብራል። ባረከላሁ ፊኩም እና እስኪ አብረን እንመልከት ብር ያላትን ሴት እንዴት ነው የሚለው ነገር። እንሻላ እስታዛችን ጅዛኪ ለኸይረን የሚሰጡ ሀሳብ አለ። ባረከላሁ ፊኩም። ከአባት ጥያቄ መጣ። የአሁን ዘመን ሴቶች ሀብታም ካልሆነ አናገባም ይላል። ሽምግልና ላይ ሁሉ ሀብታም ብቻ ነው የሚጠየቀው። እንዴት ነው የዚህ ዘመንስ? ወንድ ሆኖ ብር ያላትን እያለ የሚያሳድድ አለ የለም? ሞልቶ። እቺ ከኩዌት ነው ወይ የመጣችው? እቺ ከዱባይ ነው ወይ? ቻፓ በደንብ ጭናለች ወይ? ሀውስ አላት ወይ የሚል አለ የለም? ሞልቶ። ስለዚህ የዚህ ዘመን ሴቶች ተብሎ አይደለም ጥያቄው፣ ራሱ መጠየቅ ያለበት ሴት ሆኖ ገንዘብ የሚያዩ አሉ። አው አሉ። ወንድ ሆኖ ገንዘብ ያላትን ሴት የሚያይ እንዳለው ሁሉ። ነቢዩ ግን ምን አሉ ሰለላሁ ዐለይሂ ወሰለም ፈዝፈር ቢዳቲ ዲን ዲን ያላትን ምረጥ ብለዋል። ጥሩ። ለምንድነው የሰው ልጆች ገንዘብ የሚያዩት ነው? ምክንያቱም ስለሚፈሩ። ስለሚፈሩ። ገንዘብ ከሌለ ኑሮ አይቀጥልም ብለው ስለሚገምቱ ባለንበት ወቅት ደግሞ ያላቸው ሰዎች በአንድ አዳር ሲከስሩ የሌላቸው ሰዎች ደግሞ በወራት ውስጥ አትርፈው ሀብታም ሲሆኑ የሚታይበት ዘመን ነው። አንተ ሲጀምር ገንዘብ የምትፈልገዋን ሴት ለምን ትፈልጋታል? አንተም እራሱ የፈለግከው ምንዋን ነው አ አንተም እራሱ የፈለግከው ምንዋን ነው? ሰውነት ያላትም ብለፈለግ፣ እሷ ደግሞ በሰውነቷ ልክ ሂሳብ አስቀመጠችለት? ዳሌ አምስት መቶ ሺህ ብር ምናምኔ 2 ሚሊዮን ብር እንትኔ ምናምን ብላ ሂሳብ አወጣችልህ። ፈሂምት ማትወዳትን ሴት አግባ ለማለት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ስታያት የምታስደስትህ የሆነችን ሴት አግባ ነው ያሉት። ስታያት ማማር አለባት። ካላማረች ገብተህ ትበድላታለህ። ነገር ግን ሚኒማም መኖሪያ ደግሞ የሚባል አለ። ወንድ ልጅ ሴትን ልጅ ማስተዳደር ግዴታው የሆነበት ከመድረስ አወጣችሁ ድምቡሎ የላችሁ ዱዲ ማለት ነው ኒካህ ብለዋል ነቢዩ። ኒካህ ማግባት አለብኝ። የቤት ኪራይ መክፈል ትችላለህ? ለምን ኃላፊነት ነው። በማ ላይ ነው? በወንድ ላይ ነው። አረን አ አልችልም። እና ታዲያ እና ታዲያ ካልቻልክ ጹም ነዋ የተባልከው ለአላህ በትዕግሥት አላህ በሚፈታልህ ቀን ደግሞ ገንዘብ ስትይዝ አቅም ሲኖር አንተም መልካሟን ምትወዳትን ታገባለህ። ከዛ ውጭ ሰው ልጆች ሴቶች ብቻ አይደለም ገንዘብ የሚፈልጉት ሀብታኛ ባለንበት ዘመን። ኤ፣ ስልክ ለምሳሌ አለኝ አደለም? ሰው አደለም? አዲስ ስልክ ወጣ ሲባል እኔ ሳምሰንግ እኮ ምናምን ነው የያዝኩት እኮ ሄን አላያዝኩ። እራሱ በሽታ ነው አደለም? ነው አደለም? ስለዚህ ሴት ብቻ ሳይሆን ወንድ እራሱ ምን ይወዳል? ገንዘብ ይወዳል። ቤት አለን። ለምሳሌ ሴቶች ሲሆኑ ምን ይመኛሉ? በጣም ቁሳቁስ ምናምን ይወዳሉ። ይሄ ጸባያቸው ነው። ማን ሲቀርብ በጣም ወደ ዲን እየመጡ ሲሄዱ የዱንያን ጠፊነት ግን ሲያውቁ ስብር እያሉ ይሄዳሉ። ወንድም ሆኖ ፉን ፉን ሚላለ የለም። የዱንያን ጠፊነት ሲያውቅ ዲንን ሲያግ ምን ይሆናል ያኔ ይስተካከላል። ስለዚህ እኔ ግን ምመኝላችሁ ለወደፊቱ እናንተው እራሱ ተጠይቃችሁ እንድትገቡ ነው የምፈልገው። ለወደፊቱ ያ እንዲመጣ ደግሞ ወንድ ልጅ በራሱ ላይ ይሄ መስራት ይችላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጠይቀው ወይስ ተጠይቀው ያገቡት የመጀመሪያ ትዳራቸው ተጠይቀው ከዛ ደግሞ ጠየቁ። መጠየቅም ያለ ነው። ጥሩ ሰው ግን ከሆናችሁ ተጠይቃችሁ ታገባላችሁ። እንዴት ሰው ሁኑ? መጀመሪያ ምን አይነት ሰው አላህ የሚፈልገው ሰው? ከሱ ጋር ጥሩ ግንኙነት፣ ከፍጡራን ጋር ጥሩ ግንኙነት። ጥሩ ሰው ሁኑ ለወደፊት። በባትሪ ቢፈለግ የማይገኘው ጥሩ ሰው እየቀነሰ ይሄዳል። መጥፎቹ ላይ ነው እየበዛ የሚሄደው። ፈሂምቱ ከገንዘቡ በላይ ገንዘብን መሰብሰብ ወላህ ይቀላለሁ። በሐራም የሚመጣላ ገንዘብ ከለፋህለት ደግሞ ገንዘብ ይገኛል፣ አይገኝም? ይገኛል። ሰው መሆን ግን ከባድ ነው። እዚህ ጋር ሌላ ሰው እዛ ጋር ሌላ ሰው የምትሆን ከሆነ ሰው ፊት አምላኪ ከሰው ውጭ አውሬ የምትሆን ከሆነ አትፈለግም፣ አላህ ይጠላሃል። አላህ የሚወደው ሰው ከሆንክስ ያኔ ፈልገው ለምነው ሰዎች ልጃችን እናግባለን ይለዋል። አንተ መለመንም አይጠበቅብህም። ዛሬ ብዙ ሴቶች አሉ የሉም? ሴት በዝቷል። ወላጆች ምን እስኪጨነቁ ድረስ የሴት ልጆቼን ጉዳይ ምንድነው ማርገው ብለው ማን ነው መጥቶ ኃላፊነቱን ወስዶ ለማን አመኘ ነው ሴት ልጄን ምሰጠው ብሎ ኮ ወላጆች ሲያርግዙ የተጨነቁትን ያህል አሁንም ልጆቻቸውን አርግዘዋል ሰው ሆኑልኝ? ምን ማማረው። እኛ በእናንተ ላይ የምንለፋው ሰው እንድትሆኑ ነው። በቃ ተረካቢ ሆናችሁ ዲነኛም በቤት ውስጥ ጥሩ ሰው ሆናችሁ ኢስላምን እንድታስቀጥሉ ነው ወታችሁ ግን እናንተም ማትረቡ ሰዎች ከሆናችሁ ሸክም እትሆኑ ከሆኑ፣ አሁን ቅርብ ቀን የሆነ ቦታ ቦታውን አልጠቅስም ባልና ሚስት ናቸው። አላህ ያሳያችሁ ሚስትየዋ ሃይላንድ ምናምን ሁሉ ትለቅማለች፣ ባልየው ቃሚ ነው። የሆኑ ሰዎች ገንዘብ ሊረዱ ፈለጉ። አስሉ ወንድ ልጅ ወንድ ሆኖ ቢገኝ ኖሮ ገንዘብ ለማን ነበር የሚሰጠው? ለባል ይሰጣል። ባል ሚስቱን ያስተዳድር ነበር አይደል? እሱ ቃሚ ስለሆነ አካውንት ነምበር ክፈቻ አሏት። አደራ ባልሽ እንዳይሰማ አንቺ ብቻ የሚጎልሽ በአግባቡ ተጠቀሚ ተብላ በአካውንቱ አገባላት። አያችሁ፣ እንዲህ አይነት ብኩን ወንዶች እየበዙ ስለተቸገርን መሰራት ያለበት በቁጥር አንድ ወንዶች ላይ ነው። ወንዶች ጥሩ ከሆኑ ሴቶች በወንድ ሸክም ስር መሆን ይችላሉ። በስነ ስርዓት ላይፍ ይቀጥላል። አሁን ግን አብዛኛው ወንድ የኢስላምም የቤተሰቡም የወላጆቹ ማለት ነው የትዳሩም ላይ ሸክም ነው። እንደዛ እንዳትሆኑ አደራችሁ። ልፉ ልፉ በርቱ። ለወደፊቱ እናንተም እናንተንም ጥሩ አባት ያደርጋችሁ፣ ሚስቶቻችሁንም ለእናንተ የመደሰቻ ሰበብ ያደርጋቸው። ግን የመደሰቻ ሰበብ ባይሆንስ ይሄ ሌላ ጥያቄ ነዋል ከባዱ ጥያቄ ይሄ ነው። ዱንያ ጀነት ናት እንዴ? አይደለችም። አንዱ ሰው የሆነችን ሴት አግብቶ ፈተና ትሆንበታለች። አላህ ምን ሊያደርገው? እሱ በጣም ጥሩ ሰው ሊሆን ይችላል፣ መጥፎ ሴት ሊሰጠው ይችላል። ከአላህ ማለት ነው። ፈራጁ ማን ነው? አላህ ነው። ምን ሊያደርግለት